በህልም አይጥን መመልከት እንግዲህ ከጎናችሁ ሆኖ የእናንተ ደስታ የማያስደስተው የሆነ ተንኮለኛ ሰው እንዳለ የሚያመላክት የህልም አይነት ነው። ይህን ህልም ስታዩ ራሳችሁን ዙሪያችሁ መፈተሽ እንዳለባችሁ ያመላክታል። ሰላም እንዴት ናችሁ? የዩቲዩብ ቻናል ቤተሰቦች ዛሬም በህልም ፍቺ ተገናኝተናል። ዛሬ የምንመለከተው የህልም አይነት በህልም አይጥን መመልከት እንደዚሁም ደግሞ በህልም አጥር መመልከት ፍቺውም እንዲሆን እንደሚችል አብረን የምንመለከት ይሆናል። እናንተም ላይክ፣ ሼር እንደዚሁም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ቁም ነገር አዘል ቻናል ቤተሰቡ ነው በነገራችን ላይ ቤተሰቦች እኔ ያለሁበት ከተማ ድሬዳዋ ይባላል። በጣም ሙቀት እሳት ባሉት ሙቀቱ ማለት ነው ይሄ ነው ላችሁ አልችልም። አስር ነው ውሃ ያስጠጣው ታጥባችሁም ረሱ አትችሉትም ሙቀቱ እና ነፈስ ያለ አየር ቦታ ያላችሁ ሰዎች በጣም ይመቻችሁ፣ አሪፍ ጊዜ ላይ ነው ያላችሁት። እኛ ተቃጥለናል። ወደ ህልሙ ስንሄድ እንግዲህ በህልም አይጥን መመልከት ፍቺው ምንድን ነው እንደዚሁም ይሄን ህልም ስትመለከቱ ምን ሊያመላክታችሁ የሚለውን ነገር ስንረዳ በድሮ በአባቶች አባባልም አይጥ ሰላቢነች ተንኮለኛ ነች ይባላል። ስለዚህ አንድ አላሚ በህልሙ አይጥን ሲመለከት በዙሪያው እግሩ ስር ሆኖ የእሱ ደስታ የማያስደስተው፣ የእሱ ስኬት ለእሱ ስኬት ያልሆነ እንደዚሁም ደግሞ ለእናንተ እየሳቀ በውስጡ ግን ድር የሚያደራባችሁ ሰው ከጎናችሁ እንዳለና ይሄን ሰው መፈተሽ እንዳለባችሁ ሊነግራቸው የሚፈልግ ያህል ማለት ነው ሰብኮንሽንስ ስንመለከተው ማለት ነው። አይጥ መመልከት ከስነ ልቦናም ሊሆን ይችላል ከሃይማኖታዊም፣ ከተለያዩ ህል ብቻዎች አንጻርም ትርጉሙ ይሄ ነው የሚሆነው። ስለዚህ አይጥን ስታልሙ ዙሪያችሁን ፈትሹ። የእኔ ደስታ ሚያስደስተ ሰው ማን ነው? እንደዚሁም እኔ ጋር መጥቶ እየሳቀ ከጎን ግን ቂም የሚይዝብኝ ጥርስ የሚነክስብኝ ሰው ማን ነው ብላችሁ መፍታት አለባችሁ። እነዚህ ትርጉሞች ከስነልቦናና እንደዚሁም የሉ አባቶች ጽፈው ያስቀምጡት የህልም ትርጉሞች ናቸው። ወደ ቀጣዩ ህልም ትርጉም ስንሄድ ደግሞ በህልም አጥርን መመልከት ምንድን ነው? እንግዲህ አብዛኞቻችሁ ይህ ህልም አጋጥሟችሁ ከሆነ አጥር አንድን ነገር ለመሻገር ገድቦ እንደሚይዘው ሁሉ በህልሞቻችሁ አጥርን ስትመለከቱ በህይወታችሁ አዳዲስ ጅማሬዎችን ለመጀመር እንደዚሁም ደግሞ ወደ አዳዲስ ለውጦች ለምሳሌ እኔ ህይወት የማሻሻል ፈልጋለሁ እኔ እንስራ ሰርቼ ራሴ መለወጥ ፈልጋለሁ ቤተሰቦቼ መደገፍ ፈልጋለሁ ብላችሁ ታስባላችሁ። ነገር ግን መሬት ላይ ዜሮ ምንም ነገር የለም። ስለዚህ በዚህ አጋጣሚ ላይ በህልም አጥር ልትመለከቱ ይችላላችሁ። ምክንያቱም ያላችሁ በስ አሳሰብ ልክ እንዳልሆነ የሆነች እኔ ልበላችሁ፣ በግልጽ አማርኛ ሳስረዳችሁ ጭፍን አስተሳሰብ ላይ እንዳላችሁ፣ ማሰብ ላይ ብቻ እንዳላችሁ፣ አጥሩን ዘላችሁ መሄድ እንዳለባችሁ፣ ህይወታችሁን ለማሻሻል ቁርጥ ያለ አቋምና እርምጃ መውሰድ እንዳለባችሁ የሚመክራችሁ ህልም ማለት ነው። የሰው ልጅ ህይወቱን ለማሻሻል እንደዚሁም ህይወቱን ለመቀየር ምን ይዘዋል የሚለው ነገር ስንረዳ በመጀመሪያ ደረጃ አስተሳሰባችሁ በራሱ አይምሮ በራሱ የሰው ልጅ አስሮ የሚያስቀምጥ ነገር ነው። ሁለተኛ ነገር ደግሞ ደባል ሱሶች ካለባችሁ ህይወታችሁን ለመለወጥ የምትቸገሩበት ሁኔታ ውስጥ ትገባላችሁ። ስለዚህ የአጥር ህልሞች ከዚህ ጋር ይያያዛሉ። በተጨማሪ ህልም ፍቻዎች እንግዲህ ኮፒ ፔስት እንደዚሁም ኮሜንት ላይ የጻፋችሁ ከኔ ጋር ቀጥታ ህልሞቻችሁ ማስፈታት ትችላላችሁ። ወዳችኋለሁ። ሙቀቱን እንደነገርኳችሁ ነው። በጣም ሳት አስር ውሃ ራሱ የጠጣው የማወራችሁ። በተረፈ የመቻችሁ ቤተሰቦች በቀጣይ እስከምንገናኝ ቸር ያቆየን። ወዳችኋለሁ።